ባልተገባ ባልተጻፈልህ ጊዜና ቦታም አትገኝ ይላሉ አሜሪካውያን። ለነገሩ ያልተገባ ጊዜና ቦታ ላይ መሆናችንን ብናቅ ቀድሞውንስ መች እንገኝና ለዚህ አባባል አብነት የሚሆኑ በጣም በርካታ ገጠመኞችና ክስተቶች መጥቀስ የሚቻል ሲሆን በርካታ ሰዎች ጉዳይ ለማስፈጸም ጨረታ ለመወዳደር ስብሰባ ለመካፈልና ለሌሎች መሰል ጉዳዮች በኒውዮርክ መንታም የንግድ ሕንፃዎች ገብተው በዚያው የቀሩበትን የመስከረሙን የሽብር ጥቃት ማንሳት ይቻላል። ኮሞሮስ ላይ በወደቀው የኢትዮጵያ አየር መንገድ ቦይንግ 767 አውሮፕላን በሰው ተራ ገብታም ሕይወቷ ያለፈ አስተናጋጅ መኖሯን እናስታውሳለን። አደገኛ ክስተት እንዲፈጸም ወይም እንዲደርስ በተጻፈለት ቦታና ጊዜ እግር ወስዶ ለጉዳት የተዳረጉ ሰዎችን ቆጥረን አንጨርስም። ጆሹዋ ሞሌል ይባላል። ዕድሜው 21፣ ዜግነቱ ታንዛኒያ የግብርና ተማሪ የነበረው ጆሹዋም የተግባር ስልጠና እድል እስራኤል ያገኝና በመስከረም አጋማሽ 2023 የመጀመሪያም የውጭ ጉዞውን ወደ ቴላቪቭ ያደርጋል። ስለ ግብርናም የበለጠ የማወቅ ጉጉቱን ይዞ በአካል ወደማያቃት ሀገር ከተጓዘ በኋላ ስልጠናውን ለመጀመር የጋዛ አዋሳኝ ከተማ ኪቡትስ ካሃል ይላካል። ሆኖም እስራኤል ገብቶ ገና ወር እንኳን ሳይቆይ ሐማስ ድንበር ጥሶ በፈጸመው የጥቅምት ሰባቱ ጥቃት ጆሹዋም ከመንገድ ታግቶ ወደ ጋዛ ተወሰደ። ትምህርቱን ሲጨርስ የራሱን የግብርና ንግድ ለመጀመር ዕቅድ የነበረው ጆሹዋ በማያቀው ጥፋት በዚያች ክፉ ቀንና ቦታ ስለተገኘ ብቻም ጠመንጃ ተደቅኖበት ለእገታ ተዳረገ። በሐማስ ታጣቂዎች ታግቶ ከተወሰደ በኋላ የተገደለው የጆሹዋ ሞሌል አስክሬን ከ761 ቀናት በኋላ ዛሬ ወደ እስራኤል መመለሱን ባለሥልጣናት ገልጸዋል። የእስራኤል መንግሥት በጆሹዋ ሞት የተሰማውን ጥልቅ ሐዘን በመግለጽ ለቤተሰቦቹ መጽናናትን ተመኝቷል ሲል የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ አመልክቷል። ቀሪ የስድስት ታጋቾችን አስክሬን ለማስመለስ መንግሥት ያላሰለሰ ጥረት እያደረገ መሆኑን ገልጧል። የአምስት እስራኤሎችና የአንድ ታይላንዳዊ አስክሬንን ለማስመለስ ካልተገባ ወይም ከተሳሳተ ቦታና ጊዜ ያድነን ማለት እንግዲህ ይህኔ ነው። እስራኤል በደቡብ ሊባኖስ በሄዝቦላህ ይዞታዎች ላይ ከፍተኛ ድብደባ መፈጸሟ ተነገረም። በድብደባው ከአምስት በላይ የሄዝቦላህ ይዞታዎች ኢላማ መደረጋቸውን የእስራኤል ጦር ኃይል አመልክቷል። የሚሊሻ ቡድኑ ኢላማዎች አጠገብ የሚገኙ ነዋሪዎች አካባቢያቸውን ለቀው እንዲወጡ የእስራኤል ጦር ማስጠንቀቂያም አውጥቶ እንደነበር ተዘግቧል። በድብደባው ስለደረሰ ጉዳት እስካሁን በዝርዝር የታወቀ የለም። አሜሪካም የኒኩሌር ሙከራ የምትቀጥል ከሆነ ሩሲያም ተመሳሳይ እርምጃ እንደምትወስድ ፕሬዝዳንት ቭላዲሚር ፑቲን አስጠነቀቁ። በሁለቱ ሀገሮች መካከል ውጥረት መባባሱ ሲነገር ፑቲን የኒኩሌር ሙከራ ማድረግ የሚያስችሉ ሁኔታዎችን እንዲያጤኑ ለሚመለከታቸው ተቋማት ትዕዛዝ መስጠታቸው ታውቋል። በሀገሪቱ የጸጥታ ምክር ቤት ስብሰባ ላይ ፑቲን ባሰሙት ንግግር ሩሲያም ያጸፋ የኒኩሌር ሙከራ ለማካሄድ በሚያስገድድ ሁኔታዎች ውስጥ ትገኛለች ትችላለች ብለዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ልክ የዛሬ ሳምንት የኒኩሌር ሙከራ እንዲደረግ ትዕዛዝ መስጠታቸውን ተከትሎ ከሩሲያ ጋር ፍጥጫ ውስጥ መግባታቸው ይታወሳል። ሩሲያም ቀደም ሲል የኒኩሌር ሚሳኤል ሙከራ ለማካሄዷ ምላሽ ነው ቢሉም ትራምፕ ሞስኮ ግን ሚሳኤሉ የኒኩሌር አይደለም በማለት ማስተባበሏም ይታወቃል። የሩሲያን የሚሳኤል ሙከራ ካወገዙ በኋላ ነው ትራምፕ የኒኩሌር ሙከራ ትዕዛዝ ያስተላለፉት። ያም ሆኖም ትራምፕ ትዕዛዝ ቢሰጡም ሙከራው እስካሁን አልተካሄደም። ሩሲያም ከሶቪየት ኅብረት መፍረስ በኋላ የኒኩሌር ሙከራ አድርጋ የማታቅ ሲሆን አሁን ግን አሜሪካ ከጀመረች እርሷም እንደምትቀጥል አስጠንቅቃለች። አሜሪካና ሩሲያም በኒኩሌር ኃይል የዓለማችን ቀዳሚ ሀገሮች መሆናቸው ይታወቃል። ደቡብ አፍሪካም ከቡድን ሀያ ሀገሮች ማኅበር አባልነት እንድትወገድ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጠየቁ። የዘንድሮውን የቡድን ሀያ ሀገሮችን ጉባኤ የምታስተናግደው ደቡብ አፍሪካም ከአባልነት እንድትሰረዝ ትራምፕ ደጋግመው እየጠየቁ ናቸው ተብሏል። በደቡብ አፍሪካ የሚኖሩ አናሳ ነጮች ላይ የዘረኝነት በደል ይፈጸማል በማለት ይከሳሉ የአሜሪካው ፕሬዝዳንት። እናም በዚህ ድርጊቷም ደቡብ አፍሪካም የቡድን ሀያ አባል ሆና መቀጠል የለባትም ብለዋል ትራምፕ። በመሆኑም በዚህ ወር መጨረሻም በደቡብ አፍሪካ ጆሐንስበርግ በሚካሄደው የቡድን ሀያ ሀገሮች ጉባኤ ላይ እንደማይሳተፉ ገልጸዋል። ምናልባትም ምክትላቸውን ጄዲ ቫንስን ሊልኩ እንደሚችሉ። በትራምፕ አስተያየት ላይ የደቡብ አፍሪካ መንግስት ምላሽ አልሰጠም። ትራምፕ በደቡብ አፍሪካም ይፈጸማል ካሉት በደል በመነሳት ወደ አሜሪካም በሕጋዊ መንገድ ከሚገቡ ስደተኞች ቅድሚያም ለደቡብ አፍሪካ ነጮች እንደሚሰጡ በቅርቡ ማስታወቃቸው ይታወሳል። ከዘንድሮው የጆሃንስበርግ በኋላም ቀጣዩን የቡድን ሃያ አባል ሀገሮች ጉባኤን የምታስተናግደው ራሷ አሜሪካ ስትሆን፣ ደቡብ አፍሪካ እንድትገባም ትፈቅድ እንደሆነም የታወቀ የለም። የዓለማችን የግዙፍ ኢኮኖሚ ባለቤቶች በየዓመቱ እየተሰበሰቡ በንግድና ኢኮኖሚ ላይ ውሳኔ እንደሚያሳልፉ ይታወቃል። በዩክሬን ጦርነት ቅጥረኛ ኃይሎችን የተቀላቀሉ የደቡብ አፍሪካ ዜጎች የድረሱልን ጥሪ መላካቸው ተነገረም። የደቡብ አፍሪካ መንግስት ባወጣው መግለጫም በጦርነቱ ቅጥረኛ ኃይሎችን የተቀላቀሉ 17 የሚደርሱ ዜጎቹ የድረሱልን ጥሪ መላካቸውን አስታውቋል። ዕድሜያቸው ከ20 እስከ 39 ዓመት ይሆናል የተባሉት የደቡብ አፍሪካ ዜጎች የድረሱልን ጥሪ የላኩት ጦርነቱ ከጎዳው የዶንባስ ግዛት ነው ተብሏል። ያም ሆኖ ወጣቶቹ ከየትኛው ወገን ሆነው እየተዋጉ ስለመሆናቸው አልተገለጸም። የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ዜጎቹ በምን ሁኔታ ለቅጥረኛ ወታደርነት እንደተመለመሉ እንዲጣራ አዘዋል። የመንግስት ቃል አቀባይ በበኩሉ በጦርነቱ የተሳተፉ ዜጎቹን ወደ ሀገራቸው ለመመለስ እንቅስቃሴ መጀመሩን ገልጧል። በደቡብ አፍሪካ ተስፋፍቷል በተባለው ስራ አጥነት ሳቢያ ወጣቶ ሰዎች ለሐሰተኛ የሥራ ምልመላ በስፋት መጋለጣቸው ሲነገር፣ ሩሲያም ከተለያዩ ሀገራት በጦርነቱ የሚሳተፉ ወጣቶች በደሞዝ እየመለመለች እንደምትወስድ በተደጋጋሚ ክስ ሲቀርብባት ቆይቷል። የብሪታንያ ፖሊስ ባለፈው ሳምንት በስህተት ከለቀቃቸው ሁለት እስረኞች መካከል አንደኛው በገዛ እጁ እስር ቤት መመለሱ ተነገረ። በወሲብ ጥቃት ጥፋተኛ የተባለው አልጄሪያዊ ብራሂም ካዶር ሸሪፍ ነው በገዛ እጁ እስር ቤት የተመለሰው። የሁለቱ እስረኞች በስህተት መለቀቅ ዜና የተሰማው ኢትዮጵያዊ የወሲብ ጥቃት ወንጀለኛ ሐዱሽ ገብረስላሴ ቅባቱ ከኤሴክስ እስር ቤት በስህተት ከተለቀቀም ከሳምንታት በኋላ ነው።